ከዛ አትቆጠርም ካለ በኋላ፣ ለዚያም ነው ከዝሙት የተወለደ ሴት ልጅ በአላህ ንግግር ላይ ያልተጠቀሰው ብሎ ይናገራል። ልጁ ስለ አይደለች ዘርሃረጉ ስለ አይደለች። በእናንተ ላይ በጋብቻ የተከለከሉ ናቸው ተብሎ የተጠቀሱት ልጅ እናት ምናምን ተብሎ የተጠቀሱት መካከል ያልገባቸው ምን ስለሆነች ነው? ዘርሃረግ ስላልሆነች ነው። ልጁ አይደለችም ለዛ ሰው። ስለዚህ በእስልምና ደግሞ የተከለከለው ምንድን ነው ልጅን እናትን እህትን ምናምን ማግባት ይከለከላል ግን ከኔካ በፊት የተወለደች የዘሙት ልጅን ማግባት አልተከለከለም እዚህ ጋር ነው ያልተከለከለው ወይስ ሙሉ ቁርአንን ፈተሻው ነው አልተከለክል የሚለው ቁርአን ሱራ አራት 23 ላይ ይገልጻቸዋል የሚከለከሉ ሰዎች ማለት ነው። እኬሌ ተከልክሏል፣ እናት ልጅ ምናምን ተከልክሏል። ግን ከዝሞት የተወለደች ወይም ከኒካህ በፊት የተወለደች ከሆነች ልጅ አትባልም፣ ስለዚህ ማግባት ትችላለህ፣ አልተከለከልክም ነው እያለ ያለ ቁርጡ ከኒካህ በፊት የወለድካት ልጅህን ለማግባት አልተከለከልክም። ግን ዲኤንኤ ናቸው፣ እ አንድ ነው። በእውነት ሰይጣናዊ ያስተባ ይሄን ጥያቄ ስጠይቅ መጣና ታች ላይ ያለው ልጅ ተሳደበ። ለዛ ነው አየህ፣ በዚህ አይነት ሞቲቭ ውስጥ የገባው። ሌላ አንቀሶች ላይ ደግሞ እንደዚህ ሙሉ እኔ ቤቴ ግባና ተዋለ ምናልባት አጥፍተውት ካልሆነ ራሳቸው ስታዞቹ ማግባት እንደሚችሉ ማለት ማግባት እንደሚችሉ የተናገሩበት አንዱ ሽራበት እዚህ ጋር ይቻላል የሚል ነገር በቀጥታ አለመጣልኝ እና ደግሞ ሌላ ቦታ ሊኖር ይችላል። ሙሉ ቁራን አንታታቆ ማይደል በጣም ያውቁት ይነግሩሃል። ኒ ስለማላቁ ነው ያልነገር ሄድና ጠይቅ፣ ወንድማችን አንተ ሄድና ጠይቅ። ይቻላል ወይስ አይቻልም የሚለው። እኛ ግን እያሳየን ነው። በቃ እዚህ ጋር ይቻላል የሚል አላሳይሽኝም፣ እሱ ነው እያልኩ ያሉት። እንደውም ከሞፊስ ከእንትኖቹ አንተ ትበልጣለህ። አንዲ አሁን እንትን ለምሳሌ ስለ ሉቃስ ወንጌል ቆይ ቆይ ቆይ መጽሐፍ ቅዱስ ውስጥ አትግባ አሁን እንደ እስልምና የዘር ሐረግን ማግባት አይቻልም። ሱራ አራት ሀያ ሶስት ላይ ሄዳ እየው። ግን ከኒካ በፊት ወይም ደግሞ በዝሙት የተወለደች ልጅ ግን ዘር ሐረግ አይደለችም። ነገርከኝ። አብራራልኛ እሺ ሌላ ጊዜ አሳያችኋለሁ። ስትመጣ ተወራለሁ። የእኔን ጥያቄ ደግሞ ተቀበሉኝ። አልመለስክም እኮ ይዘ ካልመጣ አንቀበልም። ጥያቄ ጥያቄውን አላሞላማ ታዲያ፣ እሱ ምን ልምልስለት? እያየኸው እኮ ነው፣ ስለ ዘርሃ ረግ እየተናገረ ከላይ። ለምንድን ነው ታዲያ ከዝሙት የተወለደችን ልጅ ለይቶ እንደዛ ሌላት ይቻሉይቻላል ብሎ አላስቀመጣት? አንተ አስነብበው

ስንጠየቅ ቅነዋለሁ ፕላስ ደግሞ ቅዳሜ ማታ እናና ኔን ጠይቀኝ ብያለሁ እኔ ቤት ከፍታለሁ ጠይቁኝ ብዬ አሁን ግን ታይትል ላለመልቀቅ እዚህ ላይ ቁመን እናውራ መጠየቅ ከፈለግ እኔ ጋር መጠህ እኔ ቅዳሜ ቅዳሜ ማታ ጠይቁኝ ብዬ ቤት ከፍታለሁኝ ማክሰኞ ና ሐሙስ ቀን ቀን ደግሞ እንከፍታለን ያኔ መጠ መጠየቅ ትችላለህ አሁን ግን ታይትል ስላለው ብቻ ታይትሏ ታይትሏ ጋር እናውራ አንዲት ጥያቄ የሚቻል ሉቃስ ወንጌል 1927 ላይ ኢየሱስ በእኔ ያላመኑትን በፊቴም ማምጧቸው ረዷቸውም ይላል፣ ረዷቸውም ይላል እሱን እንድታብራሪ እንፈልግ። እሱን መመለስ ይችላል ወይስ አይችልም? አሁን ማለት ሰማ በኢየሱስ አላመንኩም። ለመጠርድኝ ማሜ እኔ በኢየሱስ ምምን አላልኩም። እስልምና ስህተት ነው እያልኩ እያስረገጥኩ ነው ያለሁት

ሌላ መግባት የሚፈልጉ ከታች ስላሉ አስገባቸው። በቃ መመለስ ካልቻለ ካለ እንድታስረዳኝ ነው። በጥያቄ የጠየቁ እኛም ነገር ወንድማችን አንመልስልም። ማስረጃም ጥተህ ስትመለስ እመልስልሃለን። አሁን ጥያቄ ሳጨርስ መጽሐፍ ቅዱስ ትገባለን መጽሐፍ ቅዱስ ካልክ ባይ ዘ ወይ ምን እያረጋገጥክ ነው እስልምና መልስ የለውም እራሱን ችሎ መቆም አይችልም መጽሐፍ ቅዱስ ላይ ካልተለጠፈ ፓራሳይት ካልሆነ እያልክ ነው ግን አሁን የእስልምናውን ትምህርት ሳታውቅ ነው መጀመሪያ መጽሐፍ ቅዱስ ላይ ያ አውዱ ምን እንደሚል መጠየቅ ከፈለክ ቅዳሜ ቀን እገባለው መጠይቀኝ ግን አሁን ሃይማኖት የቀየረ ካለ ሁሜቨር ው አንድ ስመኝ ሆቨር ሪሊጂን ሃይማኖትን የቀየረ ካለ ኬልሂም ይላል ማን ነው ስራናሳይ

እስልምና እንደ ፓራሳይት ክርስትና ላይ ካልተለጠፈ ፓራሳይት ነው። እራሱን ችሎ መመለስ አይችልም። ለምሳሌ መጽሐፍ ቅዱስ ላይ ሰማን መጣና ጠይቀኝ ቅዳሜ ቀን ለምሳሌ መጣሁ ይጠይቁኛል። ቅዳሜ ቤት ይከፍታለሁ እኔ ባይ ዘ ወይ እየተናገርኩ ነው። ዛሬ ቀኑን ሙሉ ውለናል። ፕላስ ደግሞ ቅዳሜ ቀን ደግሞ እኔ ይከፍታለሁ፣ ኑ ጠይቁኝ እያልኩ ነው። አሁን ግን ታይትሌን አለቅን፣ ምንም ብትል ምን ርእሴን አለቅም። የሆነ ነገር ካወራህ ግን ግደል የሚል ማን ነው? ቁርአነ ግደል የሚል ማን ነው? ሀዲስ ይኸው ምን አልኩኝ፣ ስለሆነ ነሳይ አርባ ስልሳ ላይ ሀምሳ ዘጠኝ ላይ አርባ ሰባ ሶስት ላይ ግደል ግደል ግደል ብሎ የሚናገር ማን ነው? ቁርአንህ ተፍሲርህ፣ ማነው ምንድን ነው? ቡሃሪ ሀያ ዘጠኝ ሀያ ስድስት ላይ እነዚህ ሀዲሳት በሙሉ ግደል ግደል ግደል፣ ክርስቲያኖችን ባገኛቸው ክርስቲያንና ሁዶችን ሄዱ ግፏቸው፣ እንዲያርጓቸው ግደሏቸው፣ አላህ ያጥፋቸውን ቁርአንህ ነው የሚለው። እስልምና ራሱን ችሎ መመለስ አይችልም ወይ ጎብዝ፣ ለምንድን ነው መጽሐፍ ቅዱስ ላይ የምትለጠፉት? መጽሐፍ ቅዱስ ላይ እኮ እንደዚህ እየሄዘ ፓራሳይት ነው እስልምና፣ መጥቶ ካልተለጠፈ መመለስ አይችልም። ራሳችሁ እንችላችሁ ሲመለሱ እንደ አልጌ የሆነ ነገር ለጥፍ ካላለ መመለስ ማይችል፣ ምን ወሰወስ እምነት እንዴ የምትከተሉት፣ እንደው ምትከተሉት አንድ ሀዲስ አሳይቻችሁ ልውጣ ነኝ። ምን ያህል ሙስሊሞች እንትናቸውን ምንድን ነው መጽሐፋቸውን እንደማያነቡ ላሳያችሁ። መጽሐፋቸውን ቢያነቡ ምን ይከሰታል? ምናቸውን መጽሐፋቸውን ታያል። ቡካሪ ቡሃሪ የመጀመሪያ ተቀባይነት ያለው መጽሐፍ ነው። ቡሃሪ ላይ እንዲህ የሚል ቃል አለ፣ ደር ዋዝ ክርስቲያን ሁ ኢምብረስድ ኢስላም። ምንድነው? እስልምና የተቀበለ አንድ ክርስቲያን ነበር ወደ እስልምና የሄደ ማለት ነው። ሪድ ሱረቱን አልበቀራ ኤንድ አልሚራን

እንዲህ አለ። ማን ይሄ የወጣው ሰውዬ? ከእስልምና የወጣው ሰውዬ መሐመድ ናውስ ነቲንግ፣ መሐመድ ምንም አያውቅም አለ። መጽሐፉን የጻፈለት ሰውዬ ነው ይሄ ሰውዬ። መሐመድ መጻፍ ስለማይችል ማለት ነው። መሐመድ ስናው ነቲንግ ምንም ማወቅ አይችልም መሐመድ። በት ዋስ አይ ሃቭ ራይትን ፎር ሂም፣ ከጻፍኩለት ነገር ውጪ፣ ከመጽፍለት ነገር ውጪ አያውቅም። ማን ነው የሚያውቀው መሐመድ። እንደይህን ማያቅ ሰውዬ እንዴት ይቀበላለ ብሎ ጥሎት ወጣ። አሁን ያለ ሚስ ሙስሊም ደግሞ የጦዘ ጦዘ ይከተለዋል። ወሬ በር መብታችሁ ነው፣ ግን አንዲት ነገር ካወራችሁ በተለይ እኔ ጋር ከሆነ ቁጥሩን እስኪ አንድ የጎ አሳያችኋለሁ። ቡሀሪ 3617 ስትሳደቡ ስድብ ስትሳደቡ ክርስቲያኖችን መሐመድ አድርጎታል ወይስ አላደረገውም? ተቀባይ ነት አላገኘውም። ሳሂህ እኮ ነው እያየው ነው። ቡሃሪን ከጣላችሁት ሲጀመር አለማችን ሀሳባችን ይህ ነው። መጀመሪያ ሀዲስ እንድጥል ታፍሲርህ እንድጥል ቁርአን እንድጥል ማለት ነው። ቁርአንን የጻፈው ሰውዬ አንተ ቁርአን ዘብ የተቀበል አይደለ? ቁርአንን የጻፈው ሰውዬ ጥሎት ወጥቷል። ክርስትና ምንድን ነው እስልምና መሐመድ ምንም አያቅም ብሎ እኔ ከጻፍኩለት ውጪ ወይም ከምጽፍለት ውጪ ምንም አያውቅም ብሎ ተናግሮ ነው ጥሎት ይወጣ። ወረቨር እንደፈለጋችሁ መሆን ትችላላችሁ። ስትሳደቡ ግን ፕሊስ፣ ፕሊስ እንደው አንድ ምክር ልጣለላ አርግላችሁ ከተሳደባችሁ ላይ መሐመድ ያላረገውን መሐመድ ጋር ማይነካካ ቆሻሻ ስትል መሐመድ ጋር አይነካካም። ይነካከል ደደብ ስትል መሐመድ ጋር ይነካከል። ላይነካካ መጀመሪያ አንቸከርኩ ከዛ ተሳደቡ፣ መሐመድ ላይ ስለሆነ አፕላይ የምናደርግባቸው ማለት ነው። ተሳደብ፣ አይ መሐመድ እንዲህ አድርጓል እያልኩ ነው የማወራህ እእ አንተ አልሰደብህም አንተ እንደዚህ ነህ አይደለህም፣ መሐመድ እንደዚህ ነው። የሰደብከኝን እኔ አይደለሁም መሐመድ ነው እያልኩ የማወራው። ሙስሊም ራሱን ችሎ መመለስ አይችልም። እንደዛ ነው ክርስትና ላይ ልጠፍ የሚለው ያጣፍጥላችሁ። እኔ ልውጣ ሰዎች ሰላም ቃሉት ያሰማለን ወንድሞች።